ለእናት የማነግረው ሚስጥር አለ። ለሚስት የማነግረው ሚስጥር አለ። ለጓደኛ የማነግረው ሚስጥር አለ። በአንተና በአላህ ብቻ የሚቀር የሚቆም ነው። አስር ነገር ነው እንግዲህ ኢክላስ ማሳያ ናቸው። አስሩን መዘርዘሪያ የቁርአን የሀዲስ ማስረጃ ስለሚያስፈልገው ሰፋ ያለ ጊዜ ይፈልጋል። ዛሬ አንዱን ነው የምናየው ከአስሩ ከአስሩ። ስለዚህ አስር ሳምንት ሊወስድብን ይችላል እንደ ምናልባት ወይ በአራት በሶስት ጠቅላላ እናደርገዋለን። ከዚህ አስር ነገር ለማንም አትንገር አንድን ዛሬ እናያለን። እንግዲህ አማና ነው አላቀቱ ዘውጅያ በትዳር መካከል በትዳር ዙሪያ፣ ትዳር ስትይዝ መጀመሪያ ትዳር አላህ ሱና ነው እንግዲህ አላህ የደነገገው ነው ለሰው እንሰሳም እንደኛ ጎጆ ቀልሰው የልጅ ልጅ የማያውት ብንታመም ማስተማሚ ብንሞት ወራሽ የማይፈልጉት እንኳ እየተዋገቡ እየተዋለዱ ነው ያሉት። ይህ አላህ ሱና ነው። የማይወልደው የማይወልደው አላህ ብቻ ነው ሰው ጎጆ ተቀለሰ ትዳር ተመሰረተ። ምን ማድረግ እንዳለበት አላህ ሱብሃነው ተዓላ ነግሮናል። ወአሽሩሁነ ቢልማዕሩፍ ሚስቶቻችሁን ተንከባክባችሁ ያዙ፣ በመልካም በመልካም። ማግባት ቀላል ነው፣ በጣም ቀላል ነው ከባዱ ትዳርን 50 ዓመት፣ ስልሳ ዓመት ማዝረግ ነው። ተጠንቅቆ ጥንቃቄ ያስፈልጋል። አብዛኛው ሰው ያቃተው ይኖር ይሄ ነው፣ መንከባከብ፣ መንከባከብ። ለፍቻ ለመቸኮል ፍች እኮ አሁን በቃ ባህል ሆኗል እኮ አሁን፣ ቤተሰቦቿ አልጠየቅ በሄደችበት ደውሎ ፈትቼ ይሻለው የሚል የሚል እኮ አለ። እንዲህ ያሉ ሰዎች ተውበት ያስፈልጋቸዋል። አላህን አስቆጥተዋል። ሴትዮዋንም ተውበት መጠየቅ አለባቸው። ሽማግሌ ልኮ ተንከባክቦ ሸልሞ አጋጊጦ አምጥቶ ሲያባርር እንዲህ አይደለም። አላ ያዘዘን ብኢምሳኪን አው ተስሪሒን ብእሕሳን ተንከባክበ ያዝ፣ ካልሆነልህ በክብር መልሳት ወላጆቿ። ይሄ አዲያብ እየቀረ ይመጣ ይመስላል። እና በሚስት ዙሪያ ነቢያችን ስላቱ ላ ሰላሙ ላ የተናገሩት ነገር ጠንቀ ዝተዋልም እንጂ ዛቻ ቃል ተናግረዋል

የሚስቱን አይብና ሚስጥር የሚዋጣ የባሏን የምትዋጣ እንግዲህ እሱ ሰው እንዲሰማበት የማይፈልገውን አይቡን ነውሩን ሚስጥሩን እንዲህ ወዳል፣ እንዲህ አይወድም፣ እንዲህ ብሎኛል፣ እንደዛ ብሏል ማለት አይፈቀድላትም፣ አይፈቀድለትም። ሀታ ቢፋቱ እንኳ ለምን ሙስሊም ወንድሟ ነው፣ ሙስሊም እህቱ ነች። የአይብ መውጣት የለበትም። ምክንያቱም አይብ ነው ነውር ነው ከባድ ነገር ነው አማና ነው እና በአማን ቀን ባሩት የተጣሎታለ ማውራት ከባድ ወንጀል ነው ይሄን አሉና ለምሳሌ ምን ብዬ ነገር ሰውዬው እናደድና ሊበሳጭና የሚነገርና የማይነገር አለ እንዲህ ችግር አለባት ምከሩ ልኝ ተብለ የምነገረው ነገር አለ ለቤተሰቦቿ ወይም ደግሞ እንዲህ ችግር አለበት መከሩልኝ ብላ ለጓደኛም ይሁን ለቤተሰብ ነገር ችግር የለውም። የሚነገር አለ የማይነገር አለ። እሱን መለየት ነው። ይሄ መለየት ነው። በነገራችን ላይ አንድን ሰው አሁን እንዲህ አይነት ነገሮችን ካለየኩ ወደ ጋብቻ ራሱ መምጣት አለበት እንዴ? አልበሰለም እኳ አደለ ሸ ሁለተኛው ኡስታዝ ከመሐመድ ጋር በተጨማሪ አንድ ሰው ሌላን ሰው ለማግባት ጥያቄ ሲያቀርብ የዚያን ሰው ምናልባት ጥሩን ነገር ብቻ ነው መናገር ያለበት። ምናልባት ያለው ችግርስ ቢነገረው ለዚህ ለሚያገባው ሰው አሁን ከዚህ ውስጥ ሊቆጠር ይችላል። የተሰማላት የማህበረሰብ አስኳል ነው ቤተሰብ ማለት የማህበረ አስኳል ነው። ቤተሰብ ተበላሸ፣ ማህበረሰቡ ጎሳው፣ ብሄሩ ይበከላል፣ አብሮ ይፈርሳል። ይፈርሳል ወዲያ ሆነ ብጥብጥ ይገባል ተባልና ተምስት ይጀምራል። ለምሳሌ ይቆጣና የሷን ክብር አይደለም እኮ የአባቷን ክብር የእናቷን ክብር የሚናገር ንግግር ሊናገር ይችላል። አንቺ የምንትስ ልጅ ወንድሞች፣ ኮሌቦች ናቸው እናትሽ እንደዛ ነች ብሎ ቢናገር ተሳስቷል። ይህን አፍና መያዝ አለባት። እንዲህ ያለ ይበል አህድ ያተነገረች ጦር እንድትስገባል። ነገራም እኮ ደግሞ መልሰው ሊታርቁ ይችላሉ፣ እነሱ ከተጣሉ በኋላ ልታርቁ ይችላሉ። እዛ ግን ጊዜውን ጠብቆ የሚፈነዳ ነገር ቀብረዋል። ቂም ያስረግማል። ደግሞ አባትና እናት ወልዶ በዳሩ መስደድ ባለባቸው አለባቸው ለእናቷ ለአባቷ መንገር የለባትም። እሱም እንደዚሁ። ሸህ ግን ቢደጋግመውስ ሁል ጊዜ በዚህ ነገር የሚያነውራት ከሆነ እሺ፣ አንድ ጊዜ ልታገስ ትችላለሁ፣ ሁለተኛ ጊዜ እታገሳለሁ። ሁሌ ግን በዚህ ነገር የሚያቆስለኝ ከሆነ የሆነ ጊዜ ወደ ፍች ዓለም መሄድ ይቻላል፣ ፍትይ ማለት ይቻላል። ሌላ ጥሩ ስትመግባት ሌላ ፈንጂ ከመቅበር ነው ጥሩ ስትመግባት። እሱም እንደዚሁ ይህችን አሮጊት እናትን፣ ይህችን ጠንባራ እናትን፣ ይህችም እንግዲህ አዲቤት ለሌላ ትሆናላን ማፈራ ከሆነ ብዙ ትናገር ትችላለች። ያንን እናቴ እኮ አትወድሽም ብሎ መንገር ምን ማለት ነው? ይሄ እና ሚስት እናትና አባት እየረገሟት ለአንተ ሚስት ሆናለች። እኔ ከእሱ የሚወለዱ ወለዱ ልጆች በረካ ትፈልጋል። ተስፋም አይኖርህም። ምን ነው መረገም ማለት ይኸው የተቆላ ጥሬ ብትዘረግ ይበቅላል? የተረገመ ሰው እንደዛ ነው። የተቆላ ጥሬው ነው። ቢወልድም በልጆቹ ቢማርም በትምህርቱ ቢሰራም በስራ አይደሰትም፣ አይረካም። እርግማንም ፍሩ ብሏል ብችል ስለዚህ፣ ዛሬ አምራት ብትሆን ነገጧት አማት ነች። ዛሬ አማች ብትሆን ነገጧት አንተም እንደዚሁ አማች ይኖርሃል። እና የምናገረውን ነገር መጠበቅ አለብን። አፍንህም ትይዘዋል። ለሽማግሌም ይናገራል የማይነገራል። ብጥብጥ ውስጥ ይገባል። ንትርክ ውስጥ ይገባል። ጥል ይፈጠራል። በባልና በሚስት አገር ፈርሷል በታሪክ አሁንም እየፈረሰ ያለው በመጥፎ ቃላት እኮ ነው። አለም እየፈረሰ ያለው አሁን ወሬ፣ ቀላል ነገር ከባድ ነው። እና አንድ አባባል አለ፣ ጅራሁል ሲናን ጅራሁ ሲሃም ልቲአም ይላሉ። ጦር ይወጋው ይቆስላል፣ ስለት ቆረጠውም ይድናል። ጦር ይወጋውም ይድናል። ማልሃልቲአም ማጅራሁ ሊሳን፣ ምላስ ያቆሰለው ግን አይሽርም።